አሰላሙ አለይኩም ወረህመቱላሂ በረካቱ ጉድና፣ የተከበራችሁ ተመልካቾች እንደምን አላችሁልኝ? እንዴት ከረማችሁ? ሁሉ ሰላም ሁላማን? ናፍቃችሁኛል። እንግዲህ ደግሞ ዛሬ በቪዲዮ ተከስቼላችኋለሁ። ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃችኋለሁ። እንግዲህ በራሴ ስራ ስመጣ አታበረታቱኝም ነግሬያችኋለሁ። ባለፈው ጊዜ በራሴ ስራ ካላበረታታችሁን አልመጣም ብያችሁ ነበር ማለት ነው። እንግዲህ ዛሬ ተከስቻለሁ። እንሻላ ቪዲዮውን ላይክ፣ ሼር እያደረጋችሁ ሰብስክራይብ በማድረግ ቤተሰብ የሆናችሁ እንደምትቀላቀሉኝ ተስፋልኝ ማለት ነው። ውድ ተመልካቾች ዛሬ ከልባዘን ያለሁኝ ወንድማችን ቴዲ ራያ የብሬክስ ሀበሻዊ ወንድም የምታውቀው ከሆነ ሁላችሁም ነብሬክስን ከድሮ ጀምራችሁ የምትከታተሏቸው ልጆች ካላችሁ ቴዲን መቅያለ ብዬ አላስብም። የእሱ መሞት በጣም አዘን ያለው ምስኪን፣ በጣም በሰው ሀገር ከባድ ነው። ወጣቶች አለቁ። ይህ የባህር መንገድ ይዘጋልን፣ የምር በቃ። እንዲሁም እራያ ልጆች ምን አለበት ቅንጭላታችሁ እንዲሰራ ብታደርጉ። ስንት ወጣቶች በጩቤ በብለዋ እየተዋጋችሁ ስንት ልጆች ያለቃችሁት፣ የምርኒ በጣም የራያ ልጆች እናንተ፣ በጣም ለሰው ነፍስ አታስቡ። የምርን ነው ምላችሁ። ለምን ወንድማችሁን አብሯችሁን እየሰራ ወንድማችሁን ግድናችሁ፣ እናንተ ምን ልትጠቀሙ ነው? ጥቅማችሁ ምንድን ነው? እናንተ አንደኛ በማይሆኑ በማይሆኑ ነገሮች ነው የምትታሰሩት የምትያዙት። በጣም ታሳዝናላችሁ። የምሬን ነው የምላችሁ። ሰው ወንድሙን ወንድሙን እናንተ በባህር አለቃችሁ ስንል በጣም እያዘነ ነበረ። ከባህርም ደግሞ በቢላዋ በስኪን ወንድማችሁን ትወጋላችሁ። ፈጣሪ ልቡና ይስጣችሁ ነው የምለው ማለት ነው። ሁላችሁም ሰብስክራይብ እያደረጋችሁ ቤተሰቡ የሆናችሁ አበረታቱኝ። በጣም ያሳዝናል። ለቤተሰቡ መጽናናትን እንመኛለን። እንግዲህ በልጅነት ሞት ያስደነግጣል። የምር እኔ እንጃ ከድሮ ጀምሬ ቴዲን እና ብሬክስን እከታተላቸዋለሁ ከልብ አዝኛለሁ ያለው ምክንያቱም ዩቲዩብ እንዲሰራ እየተነሳሳሁበት አንደኛው ምክንያቴ ይህ በምንድን ነው ብላችሁ ብጠይቁኝ ነገም፣ ዛሬም፣ ወደፊትም የምመልሰው ይሆናል ማለት ነው። በወንድማችን ብሬክስ በሚሰራቸው ስራዎች ምስኪኖችን እየሰራ እያወጣ ሶሻል ሚዲያ ላይ ብር እያሰባሰበ ጠያቂ የሌላቸውን ሰዎች ስንት ምስኪኖችን እርዳታን ያስፋፋው ወንድማችን ብሬክ ሳብሻዊ ነው ማለት ነው። እና በእሱ የተነሳ አንዲት የሆነች ትልቅ ሴትዮ ነበረች። እና ከእሷ ቤት ገብቶ ቤቷ በጣም የፈራረሰ ነው፣ ጠያቂ የላትም፣ ልጆቿ ጠፍተውባት ነበረ። መራመድ፣ መንቀሳቀስ አትችልም ሴትዮዋ ነበር። እሷን ታቅፎ አውጥቶ ልብስ ቀይሮላት ለአልጋ ፍራሽ ቀይሮላት የእሱን ሳይ ማለት ነው። በቃ ዩቱብ ለመስራት የተነሳሳሁበት አንደኛ ምክንያት በብሬክስ በሚሰራቸው መልካም ስራዎች ነው ማለት ነው፣ እና ይህን ያነሳሁት እንግዲህ እነሱን ያወቁበትን መንገድ ነው የምነግራቸው። ቤተሰቦች በጣም አዝኝ ያለው ነፍስ ይማር ብለናል። ለቤተሰቦቹ ለሞላ ቤተሰቦቹ መጽናናትን እንመኛለን፣ እንዲሁም ለባልተቤቱ ለዜድ ማለት ነው መጽናናት እንመኛለን። በሰው ሀገር ላይ እኛ በሀገራችንም በሀገራችን የምንሰራው ስራ አሶን በሰው ሀገር ላይ የመጣን በጩቤ መውጋት በተለያዩ አጸያፊ ስራዎች መያዝ ያሳፍራል። ወላሂ እኔ እንጃ ምለው ቃላት ያጥርብኛል። የገዛ ጓደኛው አብሮት የሚሰራ ጓደኛው ነው በጮቤ ወቅቱ የገደለው ሲሉ በጣም አዘን ያለው። ማንጋር እንደምንኖር ማንጋር እንደምንሰራ የምናውቀው ጉዳይ የለም። እንግዲህ ፈጣሪ እሱ የስራቸውን ይስጣቸው። ሁላችሁንም ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንዲታበረታቱኝ በትህትና ጠይቃችኋለሁ። ውድ የሀገሬ ልጆች ውድ ቤተሰቦቼ ሰብስክራይብ አድርጉኝ። ለምንድን ነው ግን የምትሰሰቱት? ለላይክና ለሰብስክራይብ ምን ችግር አለው? ሰብስክራይብ ሰብስክራይብ ብታደርጉኝ ምን ችግር አለው? ላይክ ብታደርጉኝ፣ እኔ የታችሁ ብትጠቀም እናንተ ትጎዳላችሁ። ሁላችሁም ሰብስክራይብ አድርጉኝ። እንዲሁም ደግሞ ቪዲዮ ተደራሽነት እንዲኖረው ለእኔ ላይክ ያስፈልገኛል። ላይክ አድርጉ፣ ቤተሰቦች። ወዳችኋለሁ፣ አከብራችኋለሁ። ሰላምን አንድነትን ያምጣልን። እንዲሁም ደግሞ ከመጥፎ ነገር ሁሉ ይሰውረን ይጠብቀን። በሰው ሀገር ላይ ከባድ ነው ቤተሰብ። እኔ የምላችሁ ቃላት ያጥርብኛል፣ ሁሉ ነገር በጣም እምለው ራሱ ጠፍቶብኛል ማለት ነው። ወንድማችን ቴዲ በጣም አሳዝኖኛል። ትላንትና ቲክቶክ ላይ ስገባ እንዲያጋጣሚ ማለት ነው ብሬክስ ሀበሻዊ ፖስት ያደረገውን በፌስቡክ ፔጅ ላይ ፖስት ያደረገውን ቲክቶክ ላይ ሁሉም ሰው ሸሪ ያደረገው አየሁኝ እና ገባሁ። ከፌስቡክ ስገባ ያ ትክክለኛ ብሬክስ ፖስት እንዲያደረገው ሳይ አመንኩኝ። ከሳምንት በፊት ወይም ከአስራ አምስት ቀን በፊት ቪዲዮ ሰርቶ ፊታችሁን የተለያየ ነገር አትጥቀሙ እኔ ፊቴ እንደዚህ እንደዚህ ሁኔታ ተበላሽቶብኝ ምናምን ብሎ ቪዲዮ ሰርቷል። ፕራንክ ምናምን እያለ ቪዲዮ እየሰራ ነው። ግን ቪዲዮውን የሚገርማችሁ ነገር ከሰው ተደራሽነት አልነበረውም። ብዙ ሰው አላየለትም ነበረ። አሁን ግን ማለት ነው። አሁን ግን ሲሞት የሚገርማችሁ ነገር ቤቱ ሄዳችሁ ቴዲ እራያ ብላችሁ ጽፋችሁ ዩቱብ ላይ ብታዩ እንዳለ ቪዲዮዎቹን እየቆረጡ ፎቶዎቹን እየቆረጡ ሁላቸውም ፖስት አድርገውታል። የኛ ነገር ስንሞት ነው ጋጋታው ማለት ነው። የሚገርማችሁ ነገር ማለት ነው እና ላይክ አርጉልኝ፣ ሸር አርጉልኝ፣ ሰብስክራይብ አድርጉኝ እያለ ሲጠይቃቸው ላይክ አላደረጉትም። ቪዲዮውም ተደራሽነት የለውም አልታየለትም። ወደ ሰባ ሁለት ሺህ ሰብስክራይብ ምናምን አለው ልጁ ማለት ነው። ግን ቪዲዮቹ አልታየለትም ነበረ። አሁን ሲሞት ግን እየሄዱ ቪዲዮቹን ይቆርጣሉ። ፎቶውን ይቆርጣሉ። የእኛ ሰው በዚህ መጀረብ አለባችሁ ማለት ነው። ጥቅም አንድ ጓደኛችን አንድ የሀገራችን ቢጠቀምበት ምን ችግር አለው? በባለፈው በአሊ ቲክቶከሩ ፎሎ አድርጉኝ ባለው ልጅ በዛ ፎሎ አድርጉኝና፣ አምስት መቶ ሺህ ፎሎ ካስገባሁት አምስት መቶ ሺህ በኢትዮጵያ ብር ይሰጠኛል ብሎ አይደለም አምስት መቶ ሺህ ሶስት መቶ ሺህ እንኳን አላስገቡትም በወር ውስጥ እንግዲህ፣ ተኸየሉ የኛ ምቀኝነት ምን ችግር አለው? ሀብታም ለሚከፍለው ብር እኛ ፎሎ ብናደርገው ምን ችግር አለ? ምን የሚቀነስብን አለ? ምን ሀኪሳችን የምናወጣው ነገር አለ? ምን የምንሰጠው ነገር አለ? የእኛ ምቀኝነት ይህ ደረጃ ነው። ሁላችሁም ሰብስክራይብ አርጉኝ። ላይክ፣ ሸር እያደረጋችሁ ቤተሰብ በመሆን ተቀላቀሉ። ውድ የተከበራችሁ የቻናሊ ቤተሰቦች ሰብስክራይብ፣ ላይክ ሼር እያደረጋችሁ ለምታበረታቱኝ እህት ወንድሞቼ ቃላት እያጥርብኛል። አሁንም ሰብስክራይብ አድርጉ፣ ላይክ ሼር እያደረጋችሁ ቤተሰብ የሆናችሁ እንድታበረታቱኝ በትዕግስትና እየጠየኳችሁ ነው ማለት ነው። ኢንሻአላህ በቅርብ ጊዜ ደግሞ አምስት ሺ እንደምታስገቡኝ አልጠራጠርም ማለት ነው። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። ሰላም ፍቅር አንድነትን ያምጣልን። እኛንም በስደት ሀገር ከመጥፎ ነገር ይሰውረን። ከመጥፎ ነገር ሰውሮን በሰላም በደስታ ወደ ቤተሰቦቻችን የምንመለስ ያርገን። ውድ ቤተሰቦቼ፣ ውድ ተመልካቾቼ፣ በክፉ ነገር ይጠብቃችሁ፣ ይጠብቀን። እኔ በጣም የቴዲ አሟሟት አሳዝኖኛል ነው የምላችሁ እና የገዛ ጓደኛቸው አብሯችሁ የሚዘራ ሰው እንግዲህ ሀይ ቀድም ሁለት ጠለብ ናቸው ኢትዮጵያዊ ናቸው። እንደዚሁ በጮቢ በስኪን ወቅታ ጓደኛዋን ግድልቻታሉ። ማለት የሚገርማችሁ ነገር እኛ እርስ በእርሳችን እንደዚህ የተዋዋንጠይም እስከ መቼ ነው እንደዚህ እምለው ጠፍቶብኛል። ፈጣሪ አላህ የሚገልን አንሶ እርስ በእርሳችን ደግሞ ከተገዳደልን ምንድን ነው የምናደርገው? ያሳዝናል። ወንድሜ ብሬክስ ጽናቱን ይስጥህ ፈጣሪ አጽናህ። ከልብ አዝኛለሁኝ። ወላይም ያሳዝናል። ነገሮች ፈጣሪ የሆናቸው ለሞላ ቤተሰቡ መጽናናት እንመኛለን። እንግዲህ እናቱ እናት ወላድ ናት። የምታሳዝነው የወላድ ነገር እኔ እንጃ። ማለት ቤተሰቦቻችንን ስልክ ሳንደውልላቸው ስንቀር እንዴት እንዴት ነው የሚሆኑት እና የኛ ቤተሰቦች ቢሆኑስ ብለን ስናስብ በጣም ያሳዝናል። እንግዲህ አላህ መጨረሻችንን ያሳምረልን የሁላችንንም እንዴት እንደምን አናውቅም። እና የሁላችንንም መጨረሻችን ያሳምርልን ነው ምለው ቤተሰቦቼ፣ ሁላችሁም ሰብስክራይብ በማድረግ ቤተሰብ እየሆናችሁ እንድትቀላቀሉ በትህትና ጠይቃችኋለሁ። አሁንም ይህን ቪዲዮ ሁላችሁም ሸር አድርጉልኝ፣ ሰብስክራይብም አድርጉልኝ። አይከፈልበትም፣ ምንም ችግር የለውም። ሰብስክራይብ የምትለውን ገብታችሁ ጠቅ ጠቅ ካሉት ላይኩን ጠቅ ሸር የምትችሉ ደግሞ ሸር አድርጉልኝ ያአኔ እሄዳችሁ ተጠቀምኩ ማለት እና ተጠቀማችሁ ማለት ነው። እንዲሁም እስኪ ቲክቶክ ላይ አውጥታችሁ ያላደርጉኝ ቲክቶክ ላይ ወስዳችሁ ሸርቱኝ እና በቃ ፌመስ ለሆነላችሁ የምን እኔም አንዳንድ ጊዜ ማለት ነው ዩቱብ ላይ ከምለፈልፍ ዩቱብ ላይ ጊዜ ከምጨርስ ቲክቶክ ላይ ከፍቼ እስከ ዛሬ ወጥቼ ቢሆን ኑሮ ፌመስ ነበር ብዬ አስባለሁ አንዳንድ ጊዜ ስታናጁ ሰብስክራይብ ሳታደርጉ ስትቀሙ ማለት ነው። እና ውቂያችሁ ነው። እየቀለድኩ ነው እኔ። ቢሆንም ይሆናል ባይሆንም ደግሞ ምንም ችግር የለብኝም። በዩቱብ ያው ዩቱብ እንደነገርኳቸው የከፈትኩት ሚስኪኖችን ለመርዳት በቃ ያኒ እነሱን ለመርዳት ያኒ ሞራል ስላለኝ ነው ዩቱብ ለመጠቀም ዩቱብ ለመክፈት ያሰብኩት እንጂ ለሌላ ነገር አይደለም። አልሐምዱልላ እስካለው ድረስ ጤና እስከሰጠኝ ድረስ ሰርቼ መብላት ይችላለሁኝ። እየሰራሁም ነው። አልሐምዱላ እና ሰብስክራይብ ብታደርጉኝ፣ ላይክ ሼር ብታደርጉኝ ደግሞ ኢንሻላ እንደነገርኳችሁ ጠያቂ የሌላቸውን ሚስኪኖች የምንጠይቅበት ይቻላል ይሆናል። እንዲሁም ደግሞ ብዙ ስራዎች እንሰራበታለን ማለት ነው ኢንሻአላህ ፈጣሪ ካለው ማለት ነው። እናንተ ከጎን የሆናችሁ ላይክ ሼር እያደረጋችሁ ካበረታታችሁኝ ከዚህ በኋላ እንግዲህ እንሻላ ጥሩ ስራዎችን እንሰራበታን ብዬ አስባለሁ። ሁላችሁንም አላህ እየጠብቃችሁ በያላችሁበት ቦታ ከክፉ ነገር ሁሉ ጠብቆ በሰላም በደስታ በሳቅ ከቤተሰቦቻችን የምንገናኝበትን ጊዜያት እንዲያመጣለን ሁላችሁም ዱዓ አድርጉ በዱዓችሁ አስቡኝ እኔንም ዎ ሙም በይ አንዳንድ ጊዜ ነኝ ወደ አረበኛ እገባለሁ ማለት ነው በጣም ሐዘን ያለው ወንድሜ ቴዲ እራያ ፈጣሪ ቤተሰቦች መጽናናቱን እንመኛለን በጣም ያሳዝናል ብሬክስ ወንድሜ ፅናቱን ይስጥ መጽናን ለሞላ ለቤተሰቡ ለእናቱም መጽናናት እንመኛለን። እንዲሁም ለባልተቤቱ እንዲሁም ብዙ ልጆች አሉ። ወላህ እኔ ቃላት ያጥርብኛል አሁን ላይ እየተፈጠረ ያለው ወጣቱ እያለቀ ነው። እኔ እንጃ ምን እንደምልም አላውቅም። አላህ የስትር ዐለይና ወዐለይኩም ነው ምለው ቤተሰብ የሞቱትንም ብዙ ወንድሞቻችን አልቀዋል። ብዙ እህቶቻችን በሳዑዲ አረቢያ ላይ ስንት ጠያቂ፣ እንደዚሁ እነዚህ ስፌመን ስለሆኑ እና ስለ ታዋቂ ስለሆኑ ነው። ብዙ ታዋቂ ያልሆኑ ወንድሞቻችን አሉ፣ እህቶቻችን አሉ። ላህ ይርሐማቸው። ኢንሻላህ ጀነተል ፊርዶስን ይወፍቃቸው፣ እኛንም ደግሞ መጨረሻችንን ያሳምርልን። በሰው ሀገር አይደለም ሞት አይደለም ወደ የማይመለሱበት ሀገር መሄር ቀርቶ በሽታ ክፉ ነገር አያገኛችሁ። በሰላም በሳቅ በደስታ ወደ ሀገራችን የምንመለስበት ጊዜ ያቀርብልን ነው ምለው። ሁላችሁም ሰብስክራይብ አርጉኝ። ሰብስክራይብ ሰብስክራይብ እያልኩ ደግሞ ረበሽኳችሁን ወይ? ሲጠውል እኮ እንደዚህ ሆኑ። ምክንያቱም ብቻችሁን ቪዲዮ መስራት ይከዳል። የሚገርማችሁ ነገር ማለት ነው ብቻችሁን እንደዚህ ካሜራ ፊት መቅረብ ምናምን። እኔ በጣም ቀላል ነበር መስሎ የሚታየኝ ማለት ነው፣ ድሮ ጊዜ። አሁን ላይ ግን ብቻ ማውራት በጣም ይከብዳል ማለት ነው። እና የደከምኝ እየሰለቸው ነው እንሻላ የትንሻቸው እስከደከምኩ ድረስ እሰራለሁ። ከዛ በኋላ ደግሞ ከደከምኩ እተወዋለሁ ማለት ነው። ቤተሰብ ሁላችሁም ሰብስክራይብ ላረጋችሁኝ እጅሁን ከልብ ነው ማመሰግነው። ፈጣሪ ያክብራችሁ። ላይክ ሼር እያደረጋችሁ የምታበረታቱኝ እህቶቼ አላህ ይጠብቃችሁ፣ ሀሳባችሁት ያደርሳችሁ። እንዲሁም ደግሞ በሰላም በሳቅ ከቤተሰቦቻችሁ የምትመለሱ እያደርጋችሁ የምትመኙትን ህይወት ጥሩ ህይወት ይስጣችሁ ነው ምለው ማለት ነው። አብሸሩልኝ። እንግዲህ በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ። ፈጣሪ ብሎት ደግሞ ከተገናኘን ይሻአሉ በሰላም ያገናኘን እያልኩኝ የምሰናበታችሁ ይሆናል። ቻናሉን ግን ሰብስክራይብ እያደረጋችሁ አበረታቱ። ቤተሰብ ታው ታው እና ባይ እያልኩ የምሰናበታችሁ ይሆናል። ውድ ቤተሰቦቼ ቅዳችኋለሁ፣ አከብራችኋለሁ። በቀጣይ በጥሩ ጥሩ ስራዎች እንገናኛለን። ሁላችሁም አሁንም ላትንሳው ሰብስክራይብ ማድረጋችሁን ቀጥሉ። በቻላችሁት መጻን ደግሞ ወንድሞቻችን በቀጠር የምትሰሩ እራሳችሁን ጠብቁ። ምግብ እየሰራችሁ ብሎ አንጀታችሁ ከታሰረ በኋላ ዋጋ የለውም። ከራሳችሁ በላይ ምንም ነገር የለም። ምግብ እየሰራችሁ ስራችሁን ስሩ እየበላችሁ፣ እንዲሁም ደግሞ ሰበቡን እያደረሳችሁ ስሩ። ወዳችኋለሁ። አሰላሙ አሌይኩም ወረህመቱላህ ወበረካቱሁ